ነገር ግን ቪዲዮ አልለቀቁም። እስካሁንም ደግሞ ምንም ነገር ፖስት ያደረጉት ነገር የለም እስከ ዛሬ። እንደውም ወይ ሐይሚ ወይ ብሩኬ ኢንስታግራምም፣ ቲክታክም አንዳንድ ጥቅሶችን ፖስት ያደርጉ ነበር እና ግን ምንም አይነት ነገር አላየሁም። እና ግን እኔ ዛሬ የመጣሁት ለተመልካች ነው ለተመልካች ብዙ ልጆች በጣም እየተጨናነቃችሁ ነው። ዩቲውብም ኮሜንት ላይ ታስቀምጡልኝ አላችሁ፣ በቲክታክ እራሱ ማለት ነው። እባክሽን እህቴ ደውለሽ ጠይቄ ብላችሁኛል። አንድ ነገር የምነግራችሁ ነገር ማለት እነሱ ስልክ አይመልሱም። ሲደወልላቸው ስልክ አይመልሱም። እኔ ባለፈው ራሱ ማለት ነው የብሩኬ ወደ ዱባይ የሄደ ጊዜ ማለት ነው እና ስልካቸውን ያጠፋሉ። እንደዚህ አይነት ነገር ሲፈጠር ስልካቸውን ያጠፋሉ። እኔ ለምን እንደሚያጠፉ አላውቅም፣ ግራ ይገባኛል። እነሱ ብቻ ሳይሆኑ ማለት ነው ሁሉም ዩቲዩበሮች ትልቅ ዩቲዩበሮች የሆነ ነገር ይፈጠርና ስልካቸውን ጥፍትፍት የሚያደርጉት ነገር እኔ በጣም ነው እንትን የሚለኝ። ተመልካችን ለማስጨነቅ ነው ወይስ ምንድን ነው? ግን ኤፋ እኔ ኤፋን በጣም ነው የማመሰግነው። ኤፍሬም ባለውለታዬ ነው እውነት ለመናገር እና የሆነ ነገር ሲፈጠር ወደ እሱ ጋር ነው የሚደውለው። እሱ ያው ከፕራንክ ብዙም ምንትነ አደለም እና እና ደውዬ ሐይሚና ብሩኬ ምንድን ነው እስካሁን ምንም ነገር የሰማነው ነገር የለም። ተመልካችም እየተጨናነቀ ነው። ትናንትና ቪዲዮ የተለቀቀ ነገር የለም እና ደግሞ ባለፈው ከሶስት ቀን በፊት ከዳኒ ጋር በሰራው ቪዲዮ ላይ ምናልባት ከሱ ጋር ችግር ተፈጥሮ አሉ ብዬ አናግሬው ነበር። እና አይ ችግር የለም ሰላም ነው ብሎኛል። ሰላም ነው እንዳልኳችሁ፣ ባለፈው ታርቀዋል ብያችኋለሁ። ታርቀዋል፣ እርቅ ፈጥረዋል። አሁን ላይ ፕራንክ ነው እየተደራረጉ ያሉት እየሰሩ ያሉ ስራ ነው ብያቸዋለሁ። ይሄ አማይካድ ነገር ነው። እናንተ ማለት ነው እውነት አትጨነቁ እህቶቼ፣ እግዚአብሔርን አትጨነቁ። ምንም ነገር አይፈጠርም በፍጹም ማለት ነው። እና እንደዚህ የተጨናነቃችሁ ስራ መስራት አልቻልኩም፣ እንቅልፍ መተኛት አልቻልኩም። በጣም ብዙ ኮሜንት ነው እኔ የሚደርሰኝ ማለት ነው። እዚህ ጋር ራሳችሁ ታዩታላችሁ። ከዛ ደግሞ በቲክታክ እራሱ የሚጽፉልኝ ልጆች አሉ፣ ብዙ ልጆች ማለት ነው። እና እኔ እናገራለሁ በቃ ምንም ነገር አይፈጠርም፣ ደህና ናቸው ስል ግን እኔ አትረዱኝ መሰለኝ። ለምን እንደሆነ አላቅም። እና እህቶቼ ተረጋጉ ነው የምላችሁ፣ ተረጋጉ። ከጭንቀት ብዙ ነገር ይመጣል። መታመሙ አለ፣ እንቅልፍ ማጣት አለ፣ ብዙ ነገር አለ። እና ከዚህ ነገር እናንተ ደግሞ ራሳችሁን ነፃ ማድረግ አለባችሁ። ሐይሚዬ ብሩኬ በፍጹም አይለያዩም። እናም ደግሞ ወንድሙ አመለኛው ሀብትሽ ይሄንን ጉዳይ አውርተውበታል ባለፈው። ይሄ ነገር የማይቆም ከሆነ ሄደን እናናገራቸዋለን ብለዋል ማለት ነው። እና የፈለገ ነገር ፕራንክ ራሱ ቢሆን ማለት ነው ይሄ ነገር አሁን ላይ መቆም አለበት። በጣም ረዘመ። በቃ የሌለ ማለት ነው። አንድ ነገር ደግሞ የምላችሁ ነገር ማለት ነው እኔ አሁን ላይ ብሩኬን እንደ ጥፋተኛ እንትን አይደለም። ምክንያቱም ይሄ ልጅ ጥፋቱ ተሰምቶት ይቅርታ ጠይቋል አይደለ? አሁን ሀይሜ ናት። በቃ ሀይሜ ድርቅ ብላ ይቅርታ አላደርግም። እናንተ ፍረዱ እስኪ። አሁን እኔ እንደዚህ ብዬ ስል ለምንድን ነው ሀይሜን የምትናገሩ የምትሉ ልጆች አላችሁ። ይሄ አንድን ሰው የምትወዱትን ሰው ትክክል ካልሆነ ትክክል አይደለም ማለት መጥላት አይደለም። በነገራችን ላይ እና መጥላት አይደለም ስህተቱን ስትነግሩት ነው ያ ሰው ከስህተቱ የሚታረመው። እኔ በምናገረው ነገር ስህተት ካለ ማዚ እንደዚህ እንደዚህ ማተሳስተሻል ተሳዝተሻል ብላችሁ ንገሩኝ። ይሉንታ እንዳይዛችሁ ሸም እንዳይዛችሁ ስትናገሩ ስህተቴን አረማለሁ ማለት ነው። እና አሁን ላይ ሐይሚዬ ስህተት እየሰራች ነው በጣም ምክንያቱም፣ ይቅርታን ማን ገደለው? እሺ እንደው እናንተ ዝም ብላችሁ ብታስቡት፣ እንደው ስለ እውነቱ ቢሆን ስለ እውነቱ ቢሆን ኤፕራንክ ነው አሁን ላይ እየተደረገ ያለው። ስለ እውነቱ ቢሆን እናንተ በጭንቅላታችሁ ስታስቡት ዲሄሊ ሶስት አራት ጊዜ እየደጋገመ ይቅርታ እየጠየቀ ሰው እኮ የሰው ልጅ ራሱ ሰውን ገሎ በይቅርታ በሽምግልና ኮ ይቅርታ ይባባላሉ፣ አደለ እንዴ? ይሄን ያክል የእሱ ሊካበድ የቻለበት ምክንያት ምንድን ነው? ሳምንት ሙሉስ የሚሄድበት ምክንያት ምንድን ነው ብላችሁ ራሳችሁ። እኔ እኔ እንደ ራሴ ማለት ነው አሁን ላይ ይሄ ነገር መቀጠል የለበት መቆም አለበት ብዬ ነው የማስበው። ለተመልካች ክብር ካላችሁ ተመልካችን የምታስቡ ከሆነ ብሩኬና ሀይምዬ ይሄን ነገር ዘግታችሁ በሌላ አይዲያ ኑ በቃ ኑ ልጆች እየተጨናነቁ ነው በእናንተ ምክንያት፣ በጣም ማለት ነው። ቲክታክ እንደምታዩ ነው ቲክታክ ማትጠቀሙ ልጆች፣ ቲክታክ ብትገቡ የእነሱ አድናቂዎች እንዴት እንደሚሆኑ በጣም ነው የሚያሳዝኑት። በጣም ከልባቸው ነው ያዘኑት። ከልባቸው ተሰምቷቸዋል። ቢያንስ ለእነሱ ስትሉ ይሄንን ነገር ተዉት በቃ በዚህ ጉዳይ ቪዲዮ አትልቀቁ። እስኪ ቪዲዮ አትልቀቁ በዚህ ጉዳይ። በሌላ ነገር ብትመጡ አሪፍ ነው። ሀብትሽ ወንድሞቹ ይህን ነገር ብታስቆሙት፣ የት ናችሁ? ፍጼ ፍፄ አንድ ቀን ታይቶ በዛው ጠፍቷል። መግባት ስላልፈለገ ነው ገባችኋል? የእውነት ቢሆን ግን እንደዚህ ረጅም መንገድ አይሄድ አይሄድም ማለት ነው እና አሁን እዚህ ጋር ነው የምናገረው፣ ሐይሚዬን ነው ሐይሚ ይህንን ነገር ይበቃሻል፣ ይቅርታ ብለሽ እንዲ ለእንትኑ ለድራማው እንኳስ ቢሆን በቃ ይቅርታ አድርጌ እልሃለሁ ብለሽ ይህን ነገር ብታቆሚው አሪፍ ነው። አቁመሽ በሌላ ነገር ነው ብለን አዲስ ፕራንክ ይዛችሁ ሁሉን ነው እኔ በደንብ አድርጌ አውቃለሁ። አሁን ላይ ያሉበት ሁኔታ ወዘተ ወዘተ፣ ማለት እኔ መናገር አልፈልግም እንጂ ማለት ነው። ግን ይህን ስላችሁ እኔ በደፈናው ቢሆን ማለት እህቶቼ ተረጋጉ ነው የምላችሁ። ተረጋጉ አትጨናነቁ። እናንተ እንዴ እናንተ ደህና ስትሆን እኮ ነው እነሱን መከታተል የምትችሉት፣ እነሱን መውደድ የምትችሉት። እንቅልፍሽን እያጣሽ እንቅልፍሽ፣ ራስሽን እያጨናነቅሽ፣ ራስሽ እየታመመ ስራ ምስራት እያቃተሽ እንዴት ነው ሰውን ልትወጂ ወይንም ደግሞ ስለ ሰው ልትጨነቅ የምትችሉ? በፍጹም ቅድሚያ ለራሳችን እሺ። እና እንደዛ ነው ላችኋለው። አንዳንድ ልጆች ደግሞ አላችሁ እንደዚ እኔ ፐርሰናሊ ምንም እንትን የሆነ ምንድን ነው ማለት የተሰማኝን ነገር ነው የምናገረው እንጂ ነቀፋ ወይንም ድም ስድብ ምናምን አይደለም ግን የተሰማኝን ነገር ስናገር ለምን ተናገርሽ ብላችሁ የምትሳደቡ ልጆች አላችሁ እኔ ለእናንተ ልቦና ይስጣችሁ ነው የምለው እኔ ብሩኬን ወደዋለሁ አደንቀዋለሁ ጥፋት ካለበት እንዲህ እንዲህ ነው ብዬ ጥፋቱን እናገራለሁ ሀይሚዬም እንደዛ ከሆነ ስለ ሀይሚዬም ጥፋት እናገራለሁ በቃ ይሄ ማለት ደግሞ ተናገርኩ ማለት ጠላሁ ማለት አይደለም። ይህ ነገር ተረዱኝ ማለት ነው ውዶችዬ። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ምንም ነገር እንዳታስቡ ነው ምላችሁ ደግሜ ደጋግሜ በቃ እሺ።